ሰላም ውድ አራተኛ ክፍል ተማሪዎች ይህ የሒሳብ ትምህርት ሲሆን የምዕራፍ ስድስት ማጠቃለያ መልመጃ ጥያቄዎች ናቸው። እንደሚከተለው እናያቸዋለን። የሚከተሉትን ባዶ ቦታዎች ሙሉ ይለናል። የመጀመሪያው ጥያቄ እና ሶስት፣ ስድስት፣ አስር እያለ ይቀጥላል። እና ምን እያደረገን ሄደው? ሶስት ብሎ ስድስት ሲል ስንት ጨመረበት? ሶስት ጨምሮበታል። ስድስት ላይ ደግሞ አስር ሲል አራት ጨምሮ ነው ማለት ነው። አስር ብሎ አስራ አምስት ሲል አምስት ጨምሯል ማለት ነው። አስራ አምስት ብሎ ሀያ አንድ ሲል ስድስት ጨምሯል። እና አንድ በጨመረ ቁጥር ከቀድሞው ድማሪ ላይ አንድ እየጨመረን ሄደው ማለት ነው። አሁን ልድገመው አንድ ጊዜ ሶስት ብሎ ስድስት ሲል ሶስት ነው የጨመረው። ስድስት አለና አስር ሲል አራት ጨመረ ከዚዚህ እዚህ አስራ አምስት ሲል እዚች ላይ አስር ላይ አምስት ጨምሯል ማለት ነው። ሀያ አንድ ሲል አስራ አምስት ላይ ስድስት ጨምሯል። ስለዚህ እኛ አሁን ቀጣይ ሀያ አንድ ላይ ሰባት እንጨምርና ሀያ ስምንት እንላለን ማለት ነው። ሀያ ስምንት ላይ ስንትን እንጨምራለን? ሰባት ጨምር ስምንት እንጨምራለን። አሁን ደግሞ ማለት ነው ሀያ ስምንት ላይ ስምንት ስንጨምር ሰላሳ ስድስት ሰላሳ ስድስት ላይ ዘጠኝ እንጨምራለን። ሀምሳ አራት ሰላሳ ስድስት ላይ ሰላሳ ስድስት ላይ ዘጠኝ ስንጨምር የመጨረሻው 45 ላይ አስር ስንጨምር ሃምሳ አምስት ይሆናል ማለት ነው። እና አንድ በሄድን ቁጥር አንድ ጭማሪ ከፍ እያደረግን የምንደምረው ከፍ ከፍ እያለ ሄዳል። ከዝች ላይ ይችን ስናመጣ ሶስት ነው የጨመርነው። ከዝች ወደ ወደዝች ስንቀየር አራት ነው የጨመርነው። ከዝች ወደዝች ስንቀየር አምስት ነው የጨመር ነው ከዚች ወደዚች ስንቀየር ስድስት ነው የጨመር ነው ሶ ከዚች ወደ ቀጣዩ ስንቀየር ሰባት እያልን ነው ማለት ነው። የለ ደግሞ ስምንት፣ አስራ አራት ሀያ ሀያ ስድስት ሰላሳ ሁለት እዚህ ጋ ስድስት ስድስት ቀጥታ እየጨመርን የሄደው ስምንት ብሎ አስራ አራት ያለው ስድስት ነው የጨመረው። አስራ አራት ብሎ ሀያ ያለው ስድስት ስድስት ስድስት ኮንስታንት ቋሚ ነው ማለት ነው። እና ሰላሳ ሁለት ላይ ስድስት ስንጨምር ሰላሳ ስምንት ሰላሳ ስምንት ላይ ስድስት ስንጨምር አርባ አራት አርባ አራት አርባ አራት ላይ ስድስት ስንጨምር ሀምሳ ሀምሳ ላይ ስድስት ስንጨምር ሃምሳ ስድስት ይሆናል። ለሚከተሉት ፓተርኖች የተሰጡትን ህግና የመጀመሪያ ቁም በመጠቀም ለጥያቄዎቹ መልስ ስጡ የፓተርኑ ሕግ ሰባት በመደመር ሆኖ የመጀመሪያው ቁም ሶስት ነው ይላል ስለዚህ ሰባት እየደመርን ነው የምንሄደው ሶስት ላይ ሰባት ስንደምርባት አስር አስር ላይ ሰባት አስራ ሰባት አስራ ሰባት ላይ ሰባት አስራ ሰባት ላይ ሰባት ስንደምር ሰባትና ሰባት አስራ አራት አራትን ጽፌ አንድ አለኝ ሀያ አራት እያለን እንሄዳለን። ሰባ ሰባት እየደምር የፓተርኑ ሕግ ሁለት ደምሮ አንድ በመቀነስ ሲሆን የመጀመሪያው ቁጥር አስራ ሁለት ነው። ሁለት ይደምራል። በመጀመሪያ ልብ በሉ ሁለት ደምሮ አንድ ይቀንሳል ነው ያለን። ስለዚህ 12 ላይ ሁለት ሲደመር 12 ላይ ሁለት ሲደመር 14 አንድ ሲቀነስባት 13 መጀመሪያ ሁለት ይደምራል ከዛ አንድ ሊቀንስ አስራ ሶስት ላይ ሁለት ሲደመርባት አስራ አምስት አንድ ስንቀንስ አስራ አራት አስራ አራት ላይ ሁለት ስንደምር አስራ ስድስት አንድ ስንቀንስ አስራ አምስት እያልን መሄድ ነው። አንድ ሊጨምር። እሺ አስራ አምስት ላይ ሁለት ስንጨምር አስራ ሰባት አንድ ስንቀንስባት አስራ ስድስት ማለት ነው። እሺ የፓተርኑ ሕግ አስር በመቀነሱ ነው። የመጀመሪያው ቁም መቶ ነው። እሺ መቶ አስር አስር እየቀነሰ ነው ሶ ዘጠና አስር ሲቀነስ ሰማንያ አስር ሲቀነስ ሰባ አስር ሲቀነስ ስልሳ እያሉ መሄድ ማለት ነው። የፓተርኑ ሕግ ሁለት በማብዛት ነው። የመጀመሪያው ቁም አራት ነው። ስለዚህ በሁለት በሁለት እያበዛን ነው አራት ካለ በሁለት ስናበዛ ስምንት በሁለት ስናበዛ አስራ ስድስት በሁለት ስናበዛ ሰላሳ ሁለት በሁለት ስናበዛ ስልሳ አራት እንዲህ ነው ማለት ነው የምንሄደው። ለሚከተሉት ፓተርኖች የተለዋዋጮች ቁም የሚወክለውን ቁጥር የሚገኝበትን ዘዴ አስቀምጡ ይላል። እሺ የመጀመሪያው አምስት፣ አስር፣ አስራ አምስት እያለ ይቀጥላል ነው ስለዚህ አምስት፣ አስር አስራ አምስት እያለ ቀ ብትሆን ተለዋዋጯ አምስት ሲባዛ በቀ ቀ እንግዲህ አንደኛ ሁለተኛ ሶስት አንድ ሁለት ሶስት እያልን እንጨምርበታለን ማለት ነው። አምስት ሲባዛ በቀ አምስት ሲባዛ በአንድ አምስት አምስት ሲባዛ ቀን ሁለት ስናረጋት አስር አምስት ሲባዛ ቀን ሶስት ስናረጋት አስራ አምስት አምስት ሲባዛ ቀን አራት ስናረጋት ሃያ። ስለዚህ አምስት ሲባዛ በቀ ቢሆን አሪፍ ነው። አንድ ሁለት ሶስት አራት እያለ ይቀጥላል። ወህ ተለዋዋጭ ሰጥቶናል። ሶ አንደኛው ተርም ላይ አንድ ነው ያለችው፣ ሁለተኛው ላይ ሁለት፣ ሶስተኛው ላይ ሶስት፣ አራተኛው ላይ አራት፣ አምስተኛው ላይ አምስት፣ ስድስተኛው ላይ ስድስት፣ ሰባተኛው ላይ ሰባት። ስለዚህ ወህ ላይ ያ ቁጥር የፈለግነው ቁጥር መቶኛው ስንት ነው ብንባል፣ መቶ ይሆናል ማለት ነው። ስራሱ ውያ ይሆናል። እሺ ሀምር ውሃ አስር፣ ሃያ፣ ሰላሳ እያለ ይሄዳል። ሶ አስር ሲባዛ በዘ ብናደርጋት አስር ሲባዛ በዘ ዘን አንድ፣ ሁለት፣ ሶስት እያልን እንቀያይራታለን። አስር ሲባዛ በዘ ዘ አንድ ብትሆን፣ አስር ሲባዛ በአንድ አስር ዘ ሁለት ቢሆን አስር ሲባዛ በሁለት ሀያ አስር ሲባዛ በሶስት ሰላሳ አስር ሲባዛ በአራት አርባ እያለ ይቀጥላል። መ አራት ሰባት አስር አስራ ሶስት እያለ ይቀጥላል። እስኪ ሶስት ሲባዛ በበ ሲደመር አንድ ሲደመር አንድ በቃ በን አንድ ሁለት ሶስትኛው ሶስት ሲባዛ በበ ሲደምር አንድ እሺ፣ ሶስት ሲባዛ በአንድ ሶስት ሲደምር አንድ አራት ይኸው ሰባት ደግሞ ሁለተኛው ተርም ላይ ነው ያለችው አደለ ሶስት ሲባዛ በሁለት ስድስት ሲደምር አንድ ሰባትን ሰጠን። አስር ሶስተኛው ላይ ነው ያለችው፣ ሶስት ሲባዛ በሶስት ዘጠኝ ሲደምር አንድ አስር። አስራ ሶስት አራተኛው ላይ ነው ያለችው ሶስት ሲባዛ በአራት አስራ ሁለት ሲደመር አንድ አስራ ሶስት። ስለዚህ ቀመራችን ሶስት ሲባዛ በበ ሲደመር አንድ ይሆናል። እሺ የሰ አራት ሲባዛ በጠ ሲቀነስ አንድ ብናደርግ፣ እስኪ አራት ሲባዛ በጠ፣ ጠን የተሰጠን ተለዋዋጭ አራት ሲባዛ በአንድ አራት ሲቀነስ አንድ ሶስትን ሰጠን ማለት ነው። ሰባት ሁለተኛው ላይ ነው ያለችው አይደል? አራት ሲባዛ በሁለት ስምንት ሲቀነስ አንድ ሰባት። በጣም ጥሩ። አስራ አንድ ሶስተኛው ላይ ነው ያለችው። አራት ሲባዛ በሶስት አስራ ሁለት ሲቀነስ አንድ አስራ አንድ። አስራ አምስት አራተኛ ላይ ነው ያለችው። አራት ሲባዛ በአራት አስራ ስድስት ሲቀነስ አንድ አስራ አምስት ይሆናል። እሺ እነዚህ ቁሞች የአንድ ፓተርን የመጀመሪያ ቁሞች ናቸው። እነዚህን ምስሎች በአቀማመጣቸው ቅደም ተከተል በመደጋገም ብንቀጥል ሀያ ሦስተኛው እና ሠላሳ ስድስተኛው ላይ የምናገኛቸው ምስሎች የትኞቹ ናቸው ብላ ሀያ ሦስተኛና ሠላሳ ስድስት ምስሉ ይሄ ነው። አሁን መጀመሪያ ቺ ፓላሮግራም መስላለች። እሺ፣ በመቀጠል ቺ መደመር ምልክት አለች። እሺ፣ ከዛ የልብ ምልክት አለች። አንደኛ ላይ ይጫለች፣ ሁለተኛ ላይ እቺ ነጫለች፣ ሶስተኛ ላይ ልባለች፣ አራተኛ ላይ ይጫለች። እሺ፣ ከዛ እንግዲህ ቢቀጥል አሁን መልሶ ይህ ፓላሮግራም ነው የሚቀጥለው ማለት ነው። እዚህ ጋር የሚቀመጠው ፓላሮግራሙ ይቀጥላል። ከዛ የመደመር ምልክት ከዛ የልብ ከዛ የኮከብ ምልክቷ እያለ ይቀጥላል። እና ይቺ የፓራሮግራም ምልክት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ መልሳ የምትመጣው አምስተኛው ላይ መልሳ መጣች። ስንተኛው ላይ? አምስተኛ ላይ ለብበሩ። ስለዚህ አምስተኛ ላይ ከመጣች አምስት ብያቸዋለሁ። ከዚህ ቀደም ባሉ ውይይቶች አምስት ሲቀነስ አንድ አራት ትላላችሁ ብያችኋለሁ፣ አራት ከዚያ በኋላ ማካፈል ነው ማንን፣ ሀያ ሦስተኛው ላይ ማን ይሆናል ነው የተባለው። ሀያ ሦስት ሲካፈል በአራት ስንት ጊዜ? አምስት ጊዜ አራት ሀያ ስድስት ጊዜ አራት ሀያ አራት አምስት ጊዜ ይሻላል ማለት ነው። አምስት ጊዜ አምስት ጊዜ አራት ሀያ ከሀያ ሦስት ላይ ሀያ ስንቀንስ 3 ቀሪ 3 ሶስተኛው ምስል ማን ነው ልብ ስለዚህ ሀያ ሶስተኛ ላይ ልብን የምናገኘው ማለት ነው እሺ ከዚህ ቀደም ያሉ ከክፍል አንድ ጀምሮ ያሉ ውይይቶችን ካላያችሁ ግን አሁንም ማወራችሁ ነገር ምንም አንግባባም እሺ ሰላሳ ስድስተኛው ሰላሳ ስድስት ሲካፈል በአራት ስንት ጊዜ ዘጠኝ ጊዜ ዘጠኝ ጊዜ አራት ሰላሳ ስድስት ስናቀናነስ ዜሮ ዜሮ ከመጣ ምን ብያቸዋለሁኝ? ማን ላይ ነው የሚቋጨው? ማን ላይ ነው የሚቋጨው? ስታሯ ነው የምትሆነው ማለት ነው። ስለዚህ ስለዚህ ልጆች ቀሪ አንድ ከሆነ ይህን የመጀመሪያው ምስል፣ ቀሪ ሁለት ከሆነ ሁለተኛው ምስል፣ ቀሪ ሶስት ከሆነ ሶስተኛው ምስል። ቀሪ አራት የሚባል የለም የሚገማቸው ነገር አራት ከሆኑ ምስሎቹ፣ ቀሪ አራት የሚባል የለም። ቀሪ ዜሮ ነው የሚኖረ። ቀሪ ዜሮ ማንን ይወክላል? የመጨረሻው ምስል። ስለዚህ ሰላሳ ስድስተኛው ኮከብ ይሆናል። ሰላሳ ስድስተኛው ኮከብ ይሆናል። ምስሎቹ አምስት ቢሆኑ እሳ ቀሪ አንድ፣ ቀሪ ሁለት፣ ቀሪ ሶስት፣ ቀሪ አራት ነው የሚኖረን ማለት ነው። ቀሪ አምስት የሚባል የለም፣ ቀሪ ዜሮ ይሆናል። እሺ የመቶ ቁጥር ሰንጠረዥ በመጠቀም ሶስት አዳጊ ፓተርኖችን ፈልጉ ይላል። መቶ ሁለት መቶ ሶስት መቶ አራት መቶ እያለ ማለት ነው። ከዚያ ስድስተኛ ጥያቄ ሀምሳ አርባ ስምንት አርባ ስድስት ምን እያደረገ ሁለት ሁለት እየቀነሰ ከቀድሞ ሁለት እየቀነሰ ይመጣል ነው። ሰባተኛ ጥያቄ የአንድ ቤቶቹን በመውሰድ ነው የሚለው አንድ ሲባዛ በዘጠኝ ዘጠኝ ሁለት ሲባዛ በዘጠኝ አስራ ስምንት ሶስት ሲባዛ በዘጠኝ ሀያ ሰባት እያለ ተቀምጠዋል እና የዚች አንድ ቁጥር ብቻ ስለሆነች የአንድ ቤቷ ያው ራሱ ማን ነው ዘጠኝ ነው እሺ የዚች አንድ ቤቷ ስምንት የዚች አንድ ቤት ሰባት የዚች አንድ ቤት ስድስት የዚች አንድ ቤት አምስት ስለዚህ አንዳንድ ከቀድሞው እየቀነሰ ይሄዳል እንላለን ወደ ዝችኛዋ ምስል ስንመጣ የዚች የአንድ ቤት አስራ አንድ ሲል የአንድ ቤቷ አንድ የዚች አንድ ቤት ሁለት የዚች አንድ ቤት ሶስት የዚች አንድ ቤት አራት የዚች አንድ ቤት አምስት። ይሄ ደግሞ አንዳንድ እየጨመረ ይሄዳል ከቀድመ ማለት ነው ነው ለላይ የብዜት የብዜቶቻቸውን አሃዞች በመደመር የሚገኘውን ፓተርን ማጠቃለያ ስጡ ነው የሚለው እንግዲህ 99 እየተደመር ቀጣዩን እንደምናገኝ ያሳያል ማለት በመደመር በመደመር ስንሄድ እንግዲህ እዚህ ጋር እንደምናየው ዘጠኝ ይውለናል ቀጣዩ ምናገኘን አስራ ስምንት ከቀድሞ ላይ ዘጠኝ ዘጠኝ ዘጠኝ እየደመር ቀጣዩን እናገኛልና በመደመር የሚገኘውን ፓተርን ነው በመደመር ይሄን ለማለት ነው የፈለገው ይመስለኛል እና በመደመር ስለዚህ ዘጠኝ አለና ሁለተኛውን የምናገኘው ዘጠኝ ስንደምር አስራ ስምንት ቀጣዩን የምናገኘው ይሄን 27ን ዘጠኝ ስንደምር ነው። 27 27 የሚለውን ማለት ነው እና ዘጠኝ ዘጠኝ በመደመር ይሆናል። እዚህ ጋር ስንመጣ ደግሞ 11 ይላል አይደል? የመጀመሪያው የመጀመሪያው 11 ይላል። እሺ ከዛ ቀጣዩ ስንት ነው? ሀያ ሁለት 11 11 ስንደምርበት ሀያ ሁለት ሆነ። እሺ ቀጣዩ እዚህ ጋር ሰላሳ ሶስት ነው። 22 ላይ 11 ብንደምርበት ምን ይሆናል? 33። እና 11 11 11 በመደመር ቀድሞው ላይ አስራ አንድ በመደመር ቀጣዩን እናገኛለን እንላለን። ምዕራፍ ሰባት ልኬት ስለሚለው በሚቀጥለው ፕሮግራም እንገናኛለን። ለዛሬ ዝላይ ልጨርስ ምርማመር ነኝ። ወላጆችን አመሰግናለሁ። ቻው